1988 መጨረሻ ላይ ኤልፓን ተረከበ። 1989 የአዲስ አበባ ዋንጫን አነሳ። ያ ቡድን ከዛ በኋላ ኢትዮጵያ ቡና የኢትዮጵያን ዋንጫ ነበር ያነሳው። 1990 ደግሞ የሊጉ አዲስ ቅርጽ ዋንጫ ያነሳው ማስተር ቴክኒሽን ሐጎስ። የመጀመሪያው አኗር ኮከብ የተባለበት አኗር ያሲን ከቡና ጋር አንላን ተለያዩ። ዋንጫ ያነሳ ቡድን ነበር። በስምንት ቡድኖች 14 ጨዋታ የተከናወነበት ጊዜ ነበርና ከዛ በኋላ የሰራው ስራ ነው የበለጠ የሚደነቀው። 1991 ና 92 ጊዮርጊስ ዋንጫ አነሳ፣ በአሰልጣኛ ስርዓት ላይ በተከታታይ እና ያ ቡድን እንዳረጀ ገባው ጋሻ ሐጎስ 1991 አይነክ የሚመስሉ ተጫዋቾችን ኤልያስ ጁዋርን፣ ይዞፒዮን፣ አህመድ ሙላት፣ አበራ መንግስቴ፣ በለጠ ወዳጆ እነኝን እነኝን ትልልቅ ተጫዋቾችን ከቡድኑ አሰናብቶ አዳዲስ ተጫዋቾች ና አለማ ዲሳሳ፣ ዴል ፔሮ ሀይሉ አድማሱ፣ ቻይና የሻው ድክሬ፣ ዮናስ ገብረሚካኤል፣ ሙሴ እሙሴ ንፍታሌም፣ በኋላ ላይ ዮርዳኖስ አባይ ና ግብ ጠባቂውን ደያሳዱኛን ጨመረ። ጸጋዛብን ከጉምሩክ ከጉምሩክ አመጣ። ሌሎች አዳዲስ ተጫዋቾች እንደ ተክሌ ብርሃኔን እነኝን ተጫዋቾችም ጭምር አመጣ ና 1991 አጋማሽ ላይ የጀመረው ግንባታ ነው። አንድ አለማዮ ዲሳሳ ዴልፌሮ ቲሙ ያኗር ጥገኛ ነው ይባል ነበረ እና ከዛ ስሜት ለማውጣት ይፈልግ ነበረ ጋሻጎስ እና ለይቶታል። አለማዮ ዲሳሳ የዛ ቦታ የኔ አስር ቁጥር በቃ አንተነህ ይለው ነበረ እና በአንድ ወቅት፣ ቅርብ ጊዜ ኢንተርቪው አድርጌው ነበር ለግሎባል ስፖርት አለማዮ ዲሳሳ ዴልፌሩን፣ እና ኤልፋ መልካም አከና ነው ትሬኒንግ ቢሰሩት እና ፉቲንግ በጣም ይሰራል። ያው ጀርመን ሀገር ነው ጋሻጎስ የተማረው እና በቀለልሁ ከዛ ውጭ አፈወርቅ ያንን ሆቴሊንግ ይጨርሳሉ። ይሄ አስር ኪሎ ሜትር ምናምን ጋሻጎስ እስከኋላ ነው የሚከተለው በመኪና ና የመጨረሻ የመጀመሪያ ቀን አልጨረሰም። አለማዮ ዲዛ ቀጭ ነው ዛቀጭን ነው እና አለማዮ በቃ ኳስ ብቻ ምናምን አለኛ አራስ አፈወርቅ እኮ ጊዮርጊስ ገብቶ ነበር። ከዛ ከሳቸው ድሮትና የመጀመሪያ አስራ ትሬኒንግ እዛ ፉሪ ነው የሚሰሩት ጊዮርጊስ እና የአስራት ትሬኒንግ መቋቋም አልችም። ከትሬኒንጉ በኋላ ጭምር የበላው ጭምር ነው የወጣውና ከዛ ረፍት ካረቡ በኋላ ካምፕ ገብተው ቀጥታ አስራ ቢሮ ሄዱና ጋሼ አስራት እኔ ፋብሪካውን ብሰጡኝ አልጫወትም ና መልሱኝ ሲል አስራት በቃ እንደዚህ አይነት ከሆንክ አስራት ወዲያው በቃ ዝግጁ መሆን አለበት። ያንን ነው የፈለገው። አስራት እና ተመሳሳይ ናቸው በዚህ ከዛ የሆነ ጊዜ ጨረስኩ አለ ትሬኒንጉን አቋርጠን አላምንህም አለኝ አለ። አይጨረስኩ ምናምን ብሎ ሌሎቹን ጠይቅ ምናምን። ጋሻጎስ ጠየቀ ሌሎቹን። እናፎር ክስ ከእኛ እኮ ነው የጨረሰው ምናምን ሲል ደስ አለው። በቃ አንተ ከሲ ቀጥታ ወደ ዋና ቡድን አመጣውና